ኖ ላይክ የጌሚንግ እንሁን ሁን ብሎ ለማበላሸት የታቀደ በነዩኒ ማኛ የታቀደ ነው። ይህ ግልጽ በነዩኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው አሁን? በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ነው ምንም ነገር ስለማያመጡ የሆቴል ላይ ማለት ነው። በደንብ አድርጌ ነው። በዮኒ ማኛ ነው የታቀደው። አንደኛዬን ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባ ስላልገባት ነው እንጂ ለእሱ አዝናው አይደለም። ፋሎወር መሰብሰቢያ ብር መሰብሰቢያ መጠቀሚያ የቪው መጠቀሚያን ያደረጓት ከነ ልጅ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም ወይስ ለቤት ሰዎች ወይስ ለእኔ ላይፍን የሰው ቤት ሄጄ አውርቼ አውቃለሁ። ጎተተው ስለወሰዱ ነው። እዛ እዛም ዴዚ እየተሰደው ስለነበር ነው። ይጎት አልሄድም። መናገር ብፈልግ የራስን ቤት ክፍቼ እናገራለሁ። ማንም ይተው። ማንም ሰው የለ ብ አንዱ ሰው እንዳታስገቡ ሰው ማስገባ ጥፍቶኝ አይደለም። አሁንም ለዲዚስ ልየተውኩት ነው በቃ ለዲዚስ ሁሉ ነገር እየተውኩት ነው። ለዲዚስ ነው እየተውኩኝ ያለው እንዴ ለዲዚስ መስረኝ እየተውኩኝ ያለው እንዴ። እንደ ሌላ ቢሆንኩ ከማንም በላቆ ሳደባለሁኝ፣ ከማንም በላቆ መልሳለሁ። የማንም ሰው እንኳን በራሳ ማልጠይቅም በስድብ ማለት ነው እስኪ ፍቅር ይሻላል ከማንም በላይ ብለን ነው ይሆኑል ፣ እየተሰደብን ዝም ያልኩት ማንም ሰው የሀገሪ ልጅ ጠይቁት። አደለም ቤተሰቦች የተሰደበ አገሬ ተሰደ ዝም አለ። ግን ሁሉም ነገር እስኪ ይቅር። ኦኬ፣ ችግር የለውም ያልፋል፣ ያልፋል፣ ያልፋል፣ ያልፋል። የሚያልፍ አይመስልኝም፣ የሚያልፍ ነገር አይመስልኝም እና ወይዘሮ ዜና ከህይወታችን ከህይወት ህይወት ሊቀወጣች ማለት ከህይወታችን አልችል ከህይወት ሊቀወጣች በሰላም ውጭ አልወጣሽም ደግሞ ሁለተኛ ስሜን አንሽና ሶሻል ሚዲያ ላይ ምንም ነገር አልቤት ቀጥ ብረ በህግ ነው የሚፈታው። ምንም ምንም ነገር የምነጋገረው ነገር የለም ስለአንቺ ስም አላነሳም ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፍሽ ነው ማሴዝሽ ደን በደንብ አር ገብቶሻል፣ ብዬ ተስፋ አደርጋለሁ። ኦኬ ጋይስ መልካም ምሽት ለውላችሁ። ጌሙ ሚያዚያ ሀያ ሰባት ሀያ አምስት ነው ቅዳሜ፣ የአሁኑ ቅዳሜ ማለት ነው። በኢትዮጵያ አራት ሰዓት ነው የሚጀመረው፣ ሶስት ሰዓት ምቱ ሚያዚያ ደግሞ፣ በኤሮፕ ደግሞ መይ ሶስት ነው። ማንም ሰው እንዳይቀር። ቴንኪ ሶማች፣ መልካም ምሽት። ስምትፈልግ ቀጥ ወለች መተሽ ማንም ሰውን ሂት ክሰስልኝ ወድ ሪፖርት አድርግልኝ አይባል። ራስሽ በራስሽ ሪፖርት አድርጊ ሪፖርት አድርጊ ኦኬ እና ሚያ ስምንት ሰዓት አራት በኢትዮጵያ አራት ሰዓት ገባለ። ያ የጌሜ ሰዓትና የጌሜ ቀን ይህ ደግሞ ሆን ብሎ የታቀደ እኔ ከዙ ጋር ለማጠራት ትሶኬ። እኔ የማንም ሰውን ድጋፍ የምፈልግ ሰው አይደለሁ። የማንም ሰውን እርዳታ የምፈልግ ሰው አይደለሁ። ገባሸ በጌሜ ቀን ግቢ አያገባኝም። ትሶኬ ስሜን የሚባል ነገር እንዳታነሽኝ ወይት ሳይሞን ሲ ምዕዳማ ምስ ፃረፍ ሰገድ ከምስፋ ዲኻ እና እባክሽ እባክሽ እባክሽ አሁንም ተለመኝ። ሰው በስነ ስርዓት እየለመድሽ ነው። በቃ ተይኝ ከህይወቴ ውጪ። እኔ ልጅሽ አይደለም አልወለድሽኝም። ልጅ እናቴ እንደዚያ ብላ ትቆጣጠረኝ። ማንም ሰው በህይወቴ ገብተው የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል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 ሪስፔክት አድርግ እናት ሆና አክብር፣ ምናምን ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ ማላወራው ነገር ለዚህ ብዬሽ ነው። ዳቂ ከኢትዮጵያ አውጥቶ ሰርቃት ነው ከኢትዮጵያ ሰርቄ ለኔ ለጥቅም በፈልጋት ነው ወደዚህ ሀገር ቀጥ አድርጌ አመጣት ነበር። ስላልፈለኩም ነው ህይወቷን እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም ነበር ነበር። ኦፍኮርስ አቃሉ አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታቸው በደንብ አርጋቸው ከፈት አርጋቸው አስቡ፣ አስቡ በጣም እኔ ማንም ሰው ሰደበኝ ምናምን ብለው ተናግሬ ማለት ነው። እንደፈለገው ሰው መሳደብ ይችላል ማለት ነው። አንቺ ግን የቀረባ ሰው ሆነሽ አንቺ ግን የቀርብ ሰው ስለሆንሽ ብዬሽ ነው እየመለስኩልሽ ነው። አሁን እባክሽ ወደ ሌላ ነገር ሳልሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንድትን ነው በሰላም ምንለ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እዚህ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው፣ ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው፣ ማንም አይገባም? ማንም ነቨር ኤቨር ዲስሪስፔክት ያደርጋቸው። በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ ኮ የአምስት ዓመት ልጅ አይደለችም፣ የአርባ ሁለት ዓመት ልጅ ነች አርጉትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ ተይኝ በቃ፣ ካንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡን ወዳንቺ ነው የሚገለበጠው። ይሄንን ነገር እንዲያውም ግን አኔ አልፈልግም። ገባሻ? ይሄን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አድርጌ ደግሞ ምን እንደሚመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው። እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው በተለይ ሁለት ቮይስሽ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ። ከኒያ ክስትሽ ልጅ ነች ከኒያ ጎትሽ ልጅ ያለች ውቺ ዱባይ ላይ ያለች ከነ ቤተሰቦች የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለች ስልክ እያወጣች ምናምን ይህን ሁለታችሁን ማቆም አለባቸው። ሁለታችሁ ሶሻል ሚዲያ ላይ ስሜን እንድታነሱ አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ ይሄ ራስ ሽውት እንደፈለግሽ አውሪ። እኔ አሁን ለምን እየተናገርክ ላላ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም ማደርግበት ቀን አንድ በቀኑና በሰዓቱን በዛን ጊዜ ላይቭ ገባለውና እናገራለሁ። ያለ ምን እንደምትናገር ምንም ትግስት የለኝም። በዲስሪስፔክት ነው የሚሄደው ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ፣ ነቨር ኤቨር። የጌሜ ቀን ሚያዝያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው። የሚጀመረው ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባ ሁላችን። ይህ ይህን መልዕክት አድርሱላት፣ ወይዘሮ ቲና እባክሽን፣ ስሜን እንዳታነሽ፣ ወይዘሮ ቲና አሁንም በሪስፔክት ነው ኦኬ ምንም አይነት ነገር አልሰደኩሽም። ምን ዲስሪስፔክትሽን አላረኩሽም። ኢግኖር ላረጋት አልችልም ብሎ ቤተሰቦች በሙሉ ተበጥጥዋ። ኦኬ አንድን የኔን ቤተሰቦች ሪስፔክት እያደረጉ የኔ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም እኮን ሚል አለብ ና ቲንክ ዩ ሶ